ባላህ ቃል ያላህን ተአምር እናገስ። ህክምና ማግኘት ሲፈልጉ ይህንን ሊንክ ይጫኑ። የሞተ ሰው ጣት ቆርጠው መተት አረጉብኝ ፋጢማ ክፍል ሁለት አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምንከረማችሁ በያላችሁበት የአላህ ህዝነት ጥበቃው አይለያችሁ እያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህቴ ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸው ነው እና በዛሬም እጅግ የሚያሳዝን የሞተ ሰው ጣት ቆርጠው መተት አረጉብኝ ፋጢማ ክፍል ሁለት ምንም ሐቄን እየጠበክልኝ አይደለም አልኩት። ባይበላስ ባይጠጣስ የሚያስብል ሁኔታዎች ላይ የሚያስገባ ፈታኝ ስሜት ሆነብኝና በዚህ ንግግሬ ይጎዳል ያልኩት ባል ያኔ ነገሮችን ቆም ብሎ አሰበና፣ እውነትሽን ነው ልክ አላደረኩም፣ ህክምና ማግኘት አለብኝ በማለት ወደ ታይላንድ አመራ። እዛም ሄዶ በአይነቱ ልዩ የሆነ ህክምና ሰርጀሪ በመሰራት መጣ። ውስታዜ እኔ ባለቤቴን ካገባሁት ከሁለት ከምናምን ምናመት ኋላ ነው የተገናኘሁት። ያኔም ነው ክብረን ጽናየን ያገኘው። በዛን ሰዓት እጅግ በጣም ተገርሙ። እንደውም ከበፊቱ የበለጠ ክብርን ሰጠኝ። እኔና ባሌ የፍቅር ጨዋታ በፈለገን ወቅት እርሱም ዝግጁ ይሆናል። ምን አስገጥሞ እንደመጣ አላውቅም። ግን ከሚባለው በላይ ስሜቴን ይጠብቅልኝ ጀመር። በዛም ጊዜ ከርሱ ማርገዝን እንደተመኘው አልቀረም። ግንኙነት በጀመርን በስድስት ወር አካባቢ እርጉዝ መሆኔን አወቅኩ! ከሆስፒታል ይህን ጥሩ ዜና ሰምቼ በአካል እነግረዋለሁ ስል እንደ እብድ እየነዳሁ ቤት መጣሁ። ቤት የለም ቤት እትዬ ሀዋ እና እናቴ አሉ። ባለቤቴስ? አልኳቸው የለም፣ ጧት ወጣ ነው አለችኝ እናቴ። ስልኬን አወጣሁ ልደውልለት በዚህ ሰዓት። እትዬ ሀዋ ምነው ደህና አደለሽም? አሉኝ በዛን ሰዓት። አይ የምስራች ልነግረው ነው ነበር አልኩኝ። ደስታዬ እንደ እብድ አድርጎኛል። ምክንያቱም በጣም የምወደው የማከብረው የልጅነት ባሌ ነው ስኬታችንን ላበስረው ፈለግኩኝ። እናቴም እሳቸው ምንድን ነው ብለው ሲያስጨንቁኝ ነገርኳቸው፣ እርጉዝ መሆኔን። እናቴ ስጅድ ወረደች። ምክንያቱም ከተጋባን ወደ ሶስት ዓመት በሚሆን ጊዜ ውስጥ ልጅ ማግኘቴ ተአምር ነው። እትዬ ሃዋም ሁሌ ልጄ ልጅ ሳይኖርሽ ነው የሚሉኝ። በዚህ ወቅት እትየሃዋ ወይ ልጅ ታድለሽ አሉኝ። ወላሂ ወቢላሂ በዛን ሰዓት ወዴን በጣም በጣም አመመኝ፣ አጥወለወለኝ፣ እራሴን ሳትኩ። ከየት መጣ ሳይባል እንደውም እኔ ሰውድቅ ባለቤቴ ወደ ግቢ ሲገባ ሳይደግስ አይጣላም አይደለም የሚባለው ተጫጭኸው፣ ሆስፒታል ወሰዱኝ። ሆስፒታል ቼክ ተደረግኩኝ። ምንም የለብሽም ተመለሺ ተባልኩ። ሌሊቱን እንዲሁ በጭንቀት አሳደርኳቸው። በዚህ ሰዓት ደም አየሁኝ። ልጁ መውረዱ እንደሆነ ገብቶኛል። ሆስፒታል አመራን። አዎን ልጁ ወርዷል አሉኝ። ልቤ ቅስሜ ተሰበረ። እንደውም ባለቤቴ በጣም ተስፋ ሰጠኝ። ምን ችግር አለው ከዚህ ኋላም እኮ አብሽሪ አለኝ። ግን ከዛ በኋላ ጤና አጣሁ። ሰው ሁሉ በቃ ልትሞት ነው ይለኛል። እኔ ከስቼ ከስቼ አጥንቴ ቀረ። በስተመጨረሻ ሆስፒታል ስታይ ማህጸንሽ ላይ እጢ ያለብሽ ተባልኩ። እናም ለምርመራ ብዬ እኔም ታይላንድ አቀናሁ። እዛ ስታይ ምንም ነገር የለብሽም አሉኝ። እዛ ሲሄድ ይሻለኛል ሀገር ቤት ስመለስ ያበኛል። ከታይላንድ እንደመጣው ቤት እንዳረፍ መጥፎ ዜና ሰማን፣ የባለቤቴ የመጀመሪያው ልጅ ባልታወቀ ሁኔታ በሰዎች ተገድሎ ማደሩን ምርዱ ሰማን። ያ ረቢ ባለቤቴ እንደዛ ቀን ሲያዝን በፍጹም አይቼው አላውቅም። ራሱን ሳተ፣ በጣም ታመመ፣ ተጎዳ። ለቅሶ ወጣ። የልጅን ሬሳ አመጣለሁ ብሎ እርሱም ሞግት ይዞ ወደ አሜሪካ ሄደ። አላህም የእርሱን ማጀል እዛው ጻፈለት። ገና ከኤርፖርት እንደወረደ ነው ይሞተው። ምክንያቱ ግን አልታወቀም። በዚህ ጊዜ በጣም ትልቅ ሀዘን ውስጥ ገባን። የሚይዘው የሚጨብጠው አጣሁኝ። ህይወት መኖርና መሞት ብቻ ሆነብኝ። አልኳችሁ ይህ ነው በዚህ ጊዜ የሚይዘው የምጨብጠው አጥቼ ለቅሶዬን እንደማይወጣ ዳገት ተወጣሁት። የእርሱ ልጆች አራቱም መጡ። እኩዮቼ ይሆናሉ። እንደ እናት እንደ እህት ነው ያዩኝ። ለአባታችን ባለቀለም ሰዓት ቢሆን ባለቀም ሰዓት ቢሆን ደስታን ሰተሻዋል፣ ስላንቺ ሲያወራ አይጠግብም ነበር አሉኝ እና ልጆቹን አሉት እና ልጆቹን አሉት ሲባል እንጂ በአካል አላውቃቸውም። ይልቁንም የእርሱ እህት ነን ወንድም ነን የሚሉ ጭራሽ የማላውቃቸው ሰዎች ቤት መጡ። እይታቸው ያስፈራል። እንደውም በአሽሙር እንዲህ ሕፃን አግብቶ እሷስ እሺ ያለችው ልትወርሰው ነው ሲሉ ሰማው። ሆነ ብለው እኔ እንድሰማ ብለው ነው የሚያወሩት። ቤቱ የኔ አልመስልሽ አለኝ። በቃ አልኖርም፣ አልፈልግም የሚያሰኝ ችግር ላይ ገባው። አላህዬ በጀነት ያቀማጥለውና እሱ ያስተማረኝ ቢዝነስ አለ ሰርች ያልፍልኛል። መቼም ግን በእርሱ ንብረት ውስጥ አንኖርም፣ ልጆቹ ይኑሩበት ብዬ ለቅሶ አስራ አምስተኛ ቀን ላይ ደብዳቤ ጽፌ ከእናቴ ጋር በሌሊት ሁለት ቅብለን ወጣን። ቤት ተከራይተን እናቴ በውሳኔ በጣም በጣም ደስተኛ ናት። እንደውም በእኔ ብልሃት ትደመማለች። አንቺ ግን እንዴት የኔ ልጅ ሆንሽ ትለኛለች። ምክንያቱም እኔ አባቴ ሲሞት እንዲሁ እሷ ወጣት ነበረች ሕይወት ሁሉ ጨልሞባት ተሰቃይታለች። የኔን ብርታት ስታይ ይገርማታል፣ ግን ብርቱኝ አልነበረም። የየታችን ታሪክ ክፍል ሁለት ይህን ይመስል ነበር። ላይክ ሸር፣ ሰብስክራይብ ማድረግን እንዳትረሱ። በክፍል ሶስት እስከምንገናኝ ድረስ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ የቀልብ ዶክተር በሲህር በጅን በአይነ ናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው።